እንቅስቃሴ ላደርግ እንዲህ እንዲህ ላለ ማለት ነው። የአር ላይ አይደለም። ምንድን ነው ችግሩ? ያልገባኝ ነገር ምንድን ነው ችግሩ? ምንድን ነው ያልገባኝ ነገር? ምንድን ነው ችግሩ? ሊቋረጠብኝ ከሆነ ሆ በጣም የማዝ ነው። ቁመት ወሬን ሳላወራ ሊቋረጠብኝ ከሆነ በጣም የማዝ ማውራት መቻል አይደለም ሰላም ጤና ይስጥልኝ። አሁንም ከተቋረጠ በጣም እስኪ ልጠብቅ። ለማንኛውም ይቋረጣል ወይስ አይቋረጠም የሚለው ልጠብቅ። በጣም የተቆራረጠ እያስቸገረኝ ስለሆነ ነው። ምን እንደሆነ አላወኩም። እንግዲህ መፍትሄውን እየተቆራረጠብኝ የተቆራረጠብኝ ነው። እስኪ አሁን ይሄ እና ወደ ጉዳይ ይገባል ማለት ነው። ዛሬ ላይፍ ስመጣ እናንተ መታችሁ፣ የእናንተን ኮሜንት እያየሁኝ አስተያየታችሁን ትልል አይደለም ዛሬ ላይቪን ልክ እንደ ቪዲዮ ነው ያየሁት። ልሰራበት የፈለኩት ላይቪ ልክ እንደ ቪዲዮ ነው እና እስኪ ካልተቋረጠ እንቀጥላለን ማለት ነው። ወደ ጉዳይ ይገባለሁ። በቪዲዮ ማስተላለፍ ስላልቻልኩ በቪዲዮ ማስተላለፍ ያልቻልኩትን ላይቭ ላይ እስኪ እየተሰማንን ነገር ስላለብኝ ደግሞ የተዘጋጀውበት ነገር ስለሆነ ወደ ላይቭ መጣሁ። ግን እያቆራረጠብኝ ነው። እንግዲህ ካላቋረጠብኝ ወደ ጉዳይ እገባለሁ ማለት ነው እና ዛሬ ሰው መጣ አልመጣ ብዬ አልጨነቅም። የመጻፉልኝ ምናምን የማልለው ጉዳይ ነው የመጣውበት ምክንያቱም ተዘጋጅቼ የመጣውበት የማውራው ነገር ስላለኝ ማውራት ነው ከኔ የሚጠበቀው ማለት ነው። ስለዚህ ዛሬ ላወራ የመጣሁት ስለ ገለቴ ቡርቃ ጉዳይ ነው። የገለቴ ቡርቃ ብዬ ስል ቁርጥ ይላል። ወደ ጉዳይ ስገባ ምንድን ነው